ጉራጌ በዓል ይሄን ይመስላል። ብሩክን አያችሁ፣ ዝጁ ዘርግቶ ምንድን ነው ምርቃት ይቀበላል። ኤፋ እዚህ ጋር ቆሟል ከሚስቴ ጋር ጣላ ብሎ፣ አብርሃም እዛ ጋር ቁጭ ብሏል። ጽጌ ያለች ይሄ ልጅ ብቻ አላቆማ እንደሆነ ማለት ነው። ጉራጌ ሄዶ ግን ቅጠላ ቅጠሉን እያየ በጣም በቃ ትንግርት ሆኖበታል። ከአዲስ አበባ ይሁን ከየቱን ሄዶ አላውቅም። ቻናሉም የተለቀቀው እሱ ጋር ነው። በጣም በሚገርም ሁኔታ ገጠር ሄደው ይሁን የት ይሁን አላውቅም፣ ብቻ በሬ ተጥሎ ነው የታረደው ሁላ ማለት ነው። ቤተሰቦች እዚህ ልጅ ጋር ገብታችሁ ማየት ትችላላችሁ፣ ሙሉን ቪዲዮ የጉራጌ እነ ጽጌ ብትሉ በቃ የሌለ ሰው የለም፣ ከአዲስ አበባ ያልሄደ ሰው የለም። ማን እንደጠሯቸው እኔ አላውቅም። እና አብርሃም ራሱ እዚህ ጋር ባለቤቱ ክስ ምናምን ትላለች ኤፋ ዛሬ አብሮ ቪዲዮ ለቀዋል ምናምን እና በቃ ወይኔ፣ እንዴት ነው ግን ይሄን የመሰል አገር እያላችሁ ግን እናንተ ውሸታችሁ ምንድን ነው የምትዋሹት? ቆይ ለነገሩ ሀገርና ውሸት ምን ያገናኘዋል እንዳትሉኝ፣ ጋይስ። እውነት የምሬን ነው። እውነት አገራቸው በጣም ያምራል። እውነት ብኖ ማይ ጋድ። ይሄማ በጣም ከተማ ነው የሚመስለው። ማለት ከተማ ስላችሁ እንዴት ነው ከተማ አሁን አጥር የታጠረ አጥር የታጠረ ለጉብኝት የተዘጋጀ እንደዛ ነገር ይመስላል ሲታይ ማለት ነው። ይሄ እንዳለ ቆጮ ነው ቆጮ ማለት ነው። እና ውድ ቤተሰቦቻችን እነሱ እየዋሸዋችሁ ነው። አብርሃምን እዛ ሊሸሽ ነው የሄደው የምትሉ ሰዎች አላቸው፣ ይኸው በሬው ታርዶ ስጋቸውን እየበሩ ሄር ያድርግልን እያሉ ነው ሄር ሄር ያድርግልን። በእርግጥ ነጽጌ እንግዳ ናቸው። ግን ጽጌ ያለችበት ቀውጢ ነው። ቤቷ ራሷ አታምርም። እናንተ የማን ለጉብኝት የተዘጋጀ ቦታ ነው። እና በጣም ነው በቃ ያስተዋወቁት። እነዚህ ሶስት ጓደኛሞች እንግዲህ እንደምታዩቸው በቃ ምንም የሚያቅታቸው ነገር የለም። እንዲሁም ደግሞ በጣም የጠፋ ሰው ናትናኤል የሀይሚ እጮኛ የብሩክና የሀሚን ፍቅር ያወጣ ጀግና እኮ ይሄ ነው እናንተ። ጠፍቶ ነበረ ባይ ዘ ዌይ ማለት ነው። ወንድ ብርቃችሁ ለሆነ ለሆኑ ሴቶች ብሩክ ላይ እንደዚህ አይናቸው ፍጥጥ እያለ አንዳንድ ነገሮችን የምትቃርሙ ሴቶች ማለት ነው። እንግዲህ ጽጌ የዳኒ ባለቤት ናት፣ ታውቃላችሁ። እንግዲህ ሊያስጎመኛት ነው ናት እየመጣ ያለው ማለት ነው። ነገር ግን ቪዲዮዋቸውን እስከመጨረሻ ስታዩት ጽጌ እንግዲህ ወጣችሁ፣ በቦዲ ነው አታቀውም፣ ከዚህ በፊት ተገናኝተው አያውቁም። ግን የዩቲዩበሮችን ፍቅር ማለት ነው በዚህ ይልክ ልክ እናንተ ከዚህ እንኳን እስኪ ተማሩ፣ እስኪ እግዚአብሔርን ከዚህ ተማሩ። ሌላውን ተውት አብረው የበሉት የጠጡትን እነሱን ታዋቸውና፣ እንግዲህ እናቴና ጽጌ ተገናኝተው አያቁም። ጽጌ እንግዲህ ለመጀመሪያ ጊዜዋ ቡታጅራ ስትሄድ ማለት ነው ቤተሰቦች ቡታጅራ የመጀመሪያ ጊዜ ነው። ነገር ግን ሲያስጎመኛት ይው እንግዲህ የት ጫካ ድረስ እንደሄዱ ማለት ነው። የት ጫካ ድረስ ሄደው እንደመጡ እያያቸዋቸው ነው። እንቺስ ማለት ነው የተንቢ እዚህ ጋር በራሷ አለም ላይ የራሷን እንትን የራሷን ምንድን ነው ወንድሟን አስታርቃ እሷ በቤቷ እንዲት መስቀል እያበራች እንደሆነ እያያችሁ ነው። በጣም በሚገርም ሁኔታ ማለት ነው ሳይጣሉ ምን ሳይሉ ተጣላን፣ ተደባደምን፣ ተፋለጥን ይላሉ። ለእናንተ ምሳል ማለት ነው። ግን ይው የተንቢ እንግዲህ አትዋሽም ነበር ለረጅም ጊዜ፣ ግን እየዋሸች ዋይታችኋታል በምን አይነት ሁኔታ ላይ እንዳለች። የተንቢ ብዙ ጊዜ ባለመዋሸት ነው የምታቋት ነገር ግን አሁን ግን ለኤፋ ዋሽታለታለች ማለት ነው። ምክንያቱም ሂያብ ስትመጣ እሷ መቀሌ ይሄዳለው ነው ያለችው፣ ነገር ግን እነሱ ቤት ነው ሄደችው። በምን ኤፍሬም ታመመ ተብሎ ተዋሽቶ ካሜራማኑ ዋሽቶ እሷ ደግሞ አስተባባይ ሆና ነው የሄደችው ማለት ነው። እና የውሸት ተባባሪ ሆናለች የተንቢ በዚያ አጋጣሚ ማለት ነው። ግን ምንም ማለት አይደለም፣ በእሱ አልተጀመረም። ያው የእነሱም እውነት እንዳልሆነ እንድታቁ ፈልጌ ነው። በትግርኛ በተለያየ በጉራግኛ ሲጨፍሩ ነበር። ይህን የመሰለ በዓል ደግሞ እንዴት ብለው ይለፉት? አሁን ደግሞ ወደ ገደለው ይገቡላችኋል። ጭራሽ እንደሰጣላ ሰው እየመጡ ካሜራ ላይ ይደቀኑላችኋል። ምናምን ባይዘው ወይም የማያቅሰው ከኛ ከትንሽ ዩቲዩበሮች አሜን ብላችሁ ተቀበሉ። የማትቀበሉ ሰዎች ደግሞ እየተሳደባችሁ ትቆያላችሁ። እንዲሁም ደግሞ ልክ በቃ ብሩክ የሆነ መጥፎ ነገር እንዳደረገ የምትሳደቡ ሰዎች እነዚህ እነዚህም እንደዚህ እንደዚህ አይነት ነገር አለ። ይሄን ይህንም እዩ አላያችሁት ከሆነ ለማለት ያክል ነው። ዛሬ እንግዲህ ይሄን ይዤላችሁ የመጣሁት ምቀኝነት ምናምን ይዞ ሳይሆን ማለት ነው። ማንም ሰው የሚሰራውን ስራ ነው ሀይሚና ብሩኪ የሚሰሩት፣ እነሱ ላይ ያላቸውን ጥላቻ ለማንሳት ሞክሮ ለማለት ያክል ነው። ቤተሰቦች እና ጉራጌኛ፣ በጉራጌኛ መስቀል ዘንድሮ በዚህ መልኩ ነው ሁሉን ጋር የተዋለው ማለት ነው። ደስ በሚል ሁኔታ ማለት እንጃ ለመጀመሪያ ጊዜ ነው ይከበራል ይባላል። እኔ ግን ዘንድሮ ነው ያየሁት። ያው የነሱ ማድናቂዎች ስለሆንም ሊሆን ይችላል። በእርግጥ በየአገሩ ነው የተከበረው። ዱባይ ለራሱ እንደ ኢትዮጵያ ነው የተከበረው። እንደ ኢትዮጵያ ብር ያለው በብሩ በነፃ የለም። እዚህ ያው ኢትዮጵያ ደግሞ ይሄ አሁን እዚህ ጋር አሁን ብትሄዱ በነፃ ተስተናግዳችሁ ነው የምትመጡት ማለት ነው። ዱባይ ግን ውሃ እንኳን ማለት ነው አምስት ብር ነበር ውሃ ማለት ነው ትንሿ አምስት ብር እንግዲህ ሱቅ አምስት ሳንቲም ነው የሚገዛው። እዚህ ጋር እንግዲህ እንደምታዩቸው ይሄው በሬት አርዶ እንግዲህ አብርሃም አለ ብሩኬ አለ ብሩኬ። ያ እንትን አይወሰደው ማለት ነው የት ነው ቻይና ሀገር ከአብርሃም ጋር ይዞ የሄደው ከኋላ ያለው ነው። እንብላችሁ ብሩክ አለ ብሩኬ። ሀይሚ ንጉስ አለ ሀይሚዬ። ግን የለችም እዚህ ውስጥ ማለት ነው። ያሉት ሴቶች እነ ጽጌ ብቻ ናቸው ሴቶች ማለት ነው። ሄዳለች ግን ሀይሚዬ ካሜራው ውስጥ አልገባችም። ጋይስ ገጠርኮ ብሩኬ ይዟት እንደሄደ ተናገራለች። እነ መለኛው ጋር ሄደች ቀን ተናግራለች ግን እዚህ ውስጥ አልታየችም፣ ሀይሚ ማለት ነውና፣ አብርሃም እንግዲህ ይኸው እዚህ ጋር እየሳቀ ተደስቶ ነው ያለው። እንኳን ከሚስቱ ጋር ተጣላ፣ እንኳን እርጉዝ ሚስት ያለችው፣ የጭንቅ ሚስት ያለችው፣ እንኳን ክስ የመጣበት ምንም አይመስልም። ስለዚህ ቤተሰቦች ለምንድን ነው የምትጨነቁት? ቪዲዮውን ይውለታው፣ ቪዲዮውን ይውለት፣ ላይክ አርጉለት፣ ሰብስክራይብ አርጉለት። ከዛ በተረፋ አለቀ፣ በቃ እንጂ አሁን ላይ ደሞ ያመጣጣ ፌመሶቹ ራሱ ከአብርሃም ምንድን ነው የምንማረው? ምንድን ነው የምንማረው? የሚለቀውን ቪዲዮ ነው። ከተመቻቹ ታያላችሁ፣ ካልተመቻቹ ትተዋላችሁ። ምክንያቱም ማንም ሰው በቻናሉ የፈለገውን ነገር ይለቃል። የወደደ ይመለከተዋል፣ የጠላው አይመለከተውም ማለት ነው። እኔ እንደዛ ነው የማስበው ጋይስ። እና በዚህ ልክ እናንተ ከሌላ ሰው ጋር ከጨዋ ሰው ጋር ከብሩክ ጋር ከሀይሚ ጋር እያወዳደራችሁ ሩታን መዘቅዘቅ፣ ሀይሚን መዘቅዘቅ አስፈላጊ አይደለም። እንዲሁም ደግሞ ብሩክና ሀይሚ እንደው እነሱ አሁን እኮ በእነሱ ስድሜ ማለት ነው በበዓሉ ስጦታ ሰጥተው ቤተሰቦቻቸው ተመርቀው እግዚአብሔርን ጋሽዬ መርቋቸው ሙሽ የመርቃቸው የእናቱም፣ ያባቱም አልቀረበትም። እዚህ ጋር እናንተ ሌላ አጀንዳ ከፍታችሁ እንኝኝኝ ለነገሩ ማለት ነው አንድ ወር ነው ሁለት ወር ሆናችሁ። በቃ ተጣልተው አያውቁም፣ ተጣልተው አያውቁም። ሲጣሉ ላይቭ ላይ ቁጭሉና ማኘክ ልክ እንደ ስጋ እንደ ይሄ ያረጀ በሬ ስጋ አለ አይደል? እንደዛ ማኘክ ይወዳሉ። ቲክቶክ ላይ እንደዛ በምን ያኙኩት፣ በቃ የሆነ ሰበብ እየፈለጉ አጡ እና ሆነችን ሰበብ አርገብች፣ ሁለት ቀን ላይ ገብተው እኝኝኝ ይላሉ እንደ ውሻ እኝኝኝ። ምንም ኮኝኝ የሚያስብል ነገር የለውም። ሆነ ይሄ ማለት ነው ምክንያቱም ዛሬ ይኸው ቀሩላችሁ። ዛሬ ደስ ይበላችሁ። እንግዲህ ቀሩላችሁ፣ ደስ ይበላችሁ። እና ለጠላች ለወገን ማስደሰት አይሆንባችሁና፣ ሃይሚና ብሩኪ እንደምንም እንደምንም እንደምንም የሃያ ደቂቃ ቪዲዮ አይዲያ ፈልጋችሁ አንድ ሰዓት ሁለት ሰዓት አይፈጅም። የፈለገ ነገር ቢሆን ከሚዲያ አትጥፉ፣ አትቅሩ። በቃ ቪዲዮዎችሁ መልቀቅ ባለባችሁ ልቀቁ። በልግጥ አይሞላም፣ ቤተሰብ ጋር ነው ያላችሁት፣ ብዙ ነገር ይኖራል። ነገር ግን በቃ መቅረት የለባችሁም። ቻናላችሁን በፍጹም ሁለት ቀን ምናምን መዝጋት የለባችሁም። በተቻላችሁ መጠን ይቻላል ጀሃዲ ቃ እንደምንም እንደምንም በቃ እንደምንም ብላችሁ ማምጣት አለባችሁ። ቪዲዮአችሁ ይታያል። እግዚአብሔር ይመስገን ከሁሉም ዩቱብ ቻናል የተለየ ብሩክ እና ሃሚ ይታያል። ፈጣሪ ይመስገን። ምንም ቢሆን ምን ማለት ነው? ስለዚህ ምቀኛውን በዛው ልክ ነው ደግሞ። ያው እግዚአብሔር ይመስገን ብዙ ሰውም ይወዳቸዋል። እነሱም ደግሞ ያን ያክል የውሸትን ጥግ በጣም ተጋትረው ሄደው ሰርተው አያውቁ ውሸት በሕይወታቸው ላይ አንዳንዴ እንቅፋት ሲፈጠርባቸው ብቻ ይሄ ነገር ተፈጥሮብናል ብለው ነው እንጂ የሚያንጸባርቁት ከዛ ውጪ ያን ያህል እንደዚህ ውሸት አስተላልፎ አያውቁም። አብርሽ እኮ አመቱ ሙሉ ሚስቱ እንኳን እርጉዝ ሆና አላባራም እኮ አብርሽ። በጣም የሚገርም ጀግና ነው። እሱ ሰውዬ ግን እግዚአብሔርን ጀግና ልበለው እንጂ ሌላ ምን ልበለው። ማለት በራሱ አይዲያ የራሱን ወጣቶች ሰብስቦ በቃ የራሱን አይዲያ እየፈጠረ መስራት እና ብቻ በጣም የሚገርመው ሩታ ቡታጅራ ስትሄድ ሙቤን ኤፍሬምን፣ አብርሃም ሶስት ሶስት ሰው እየያዙ ነው ደግሞ ፌመስ የሚሆኑት ታውቃላችሁ። ሩታ እነሱን ይዛ ነው ፌመስ የሆነችው። ከዛ ፌመስ ከሆነች በኋላ አሁንም ቢሆን አዲስ አበባ ከመጣች እንዳለ ወንዶችን የቡታጅራ ወንዶች ናቸው እና ናቸውና ነጽጌ የአዲስ ማዲስ አበባዎቹ ከነሱ ጋር ተቀላቅለው ነው ቻናላቸው ፐርፌክት ሆነ አሁን የሰራው በፊት ተዘግቶ ነበር። ምንም ፌመስ ብትሆኑ ዩቱብ ቻናል ከዘጋችሁት ከዛ ሲከፈት አክቲፍ አይሆንም። ግዴታ ቶሎ ቶሎ የሚታይ ሰው እዛ ቻናል ላይ መታየት አለበትና ለጽጌ ቻናል እና ለዳኒ ቻናል ብሩኬና ብሩኬ አልኩኝ ወይ ጭቅላ ያሉት እነሱ ናቸው። እንትና አብርሃም እና ሩታ አስተዋጽኦ ፈጥረዋል። በጣም አስተዋጽኦ ፈጥረዋል። አዲስ ህይወት ጀምሬያለሁ ብሎ መጣ። ከዛ ዳኒና ጽጌ ተጣልተው ነበረ። ከዛ ታረቁ። ለአንድ አመት ነው ምናምን መጣላታቸው ሳይታወቅ እንግዲህ አስባችታ፣ ጽጌና ዳኒ ማለት ነው፣ የስንት አመት ጓደኛሞች ናቸው። ሰው እስካሁን ድረስ ሚስጥራቸው ድብቅ ነው። እነሱ ነገር ግን የታረቁት አብርሃም እሷን ጽጌና መጣ፣ በዛው ዳኒ መጣ፣ እንደዛ ተፈጣፍጡ አፈመሷቸው። እነሱ አሁን ራሳቸውን ችለው በራሳቸው ስራ ይሰራሉ፣ እንደዛ ነው። ከዛ ሲቀጥል ደግሞ ሀይሚም ሶስት ሰው ይዛ መጣች። ሙቤን፣ ሀሰንን፣ ብሩኬን ይዛ መጣች። ከእነሱ ጋር እነሱ ጋር ብራ እየሰራች በመሀል እሷ ብሩኬን ይዛ ያው ፌመስ ሆነች። እስካሁን አብረው ቀጠሉ ማለት ነው። ሌሎቹ ከህይወታቸው ውልቅ እያሉ ወጡ። ሀሰንም ማሄን ያዘ። ሙቢም እያች ማትረባ መጣች። ምስቅልቅሉን አውጥታ፣ ወይ ፍቅረኛ አደለች፣ ወይ ምን አደለች። አንዴ ጓደኞች ልብስ ትልበስ ምን ትልበስ እያለች ሪም ተብዬዋ ይኸው እስከ መጨረሻ ድረስ አቅሎን አሳጣችሁ። እሷ እእሷ ብቻ እድለቤት ናት። እውነት የምሬን ነው የምላችሁ። ከፈለጋችሁ ጥሉኝ ማለት ነው። እና እሱ እሱ ብቻ ነው ያልቀነው። ከዛ ውጪ ሌሎቹ ሁሉም ሥርዓታቸውን ይዘው ይሄው ኑሯቸውን እየኖሩ ነው። አሁን ደግሞ ሳምራዊት አለች። ሳምራዊት ደግሞ ሰው ሰው ይዛ መታለች። ማናማን ፍጼን ሚኪን እና ሄኖክን ይዛ መታለች። እሷም እንዲሁ የፌመሶቹ ባለቤት እንደምትሆን ባለሙሉ ተስፋ ነው ማለት ነው። ለማንኛውም የእኛ ወድ ቤተሰቦች ቡታጅራዎች አንድ እንደሆኑ ማወቅ አለባችሁ፣ አንድ እንደሆኑ ናቲ ለጽጌ ጃኬቱን አውልቆ ሲያለብሳት አይታቸዋል። አውቋት አፍቅሯት አይደለም፣ ይሄ የሀገራችን ባህል ነው። ስለዚህ ብሩክን ከሴት ጋር ስታዩት ደማችሁ አይፍላ፣ ሀሚን ከወንድ ጋር ስታዩት ደማችሁ አይፍላ። ይሄ ባህል ነው፣ በቃ ፍቅር እንደ ቆሎ የሚዘገን አይደለም። አንድ ልብ ለአንድ ሰው ነው፣ ማወቅ አለባቸው ይሄንም ማለት ነው። እና የእኛ የእኛ ወንድ ቤተሰቦች አብርሃምም ብሩኬም ሁለት ብሩኬ እንዲሁም ደግሞ ስማቸው ማላቃቸው ብዙ አለ። ሄኖክም አለ ሌላ ደግሞ ማን ነበር? ብሩክንና ሀይሚ ተፋቀራላችሁ አትፋቀሩም ብሎ ኢንተርቪው ያደረገው ልጅ ስሙን አምጡልኝ። ማን ነበር ስሙ? ታዲያ ነው ማን ነበር? እሱ አለ ከና አብርሃም ጋር የሚሰራው ብቻ። ሁሉም ሰብሰብ ብለው እኔ የትልቅ ሰው ቤት ይሁን ምን ይሁን ብቻ ይሄንን በሬ አርደው ስጋ በልተው ምርቃት ተመርቀው ይወጡበት ነው። ይሄ ያየሁት ማለት ነው። የኔ ውድ ቤተሰቦች፣ ዛሬ እንግዲህ ሀይሚና ብሩኬ ስለቀሩ እንዳታዝኑ ምክንያቱም ያው ቤተሰብ ጋር ነው ያሉት። በተቻላችሁ መጠን ሀይሚና ብሩኬ ቻናላችሁን ባዘጉ በጣም መልካም ነው ብዬ አስባለሁ። እዚህ ጋር እንግዲህ እንደምታዩት ናትናኤል ጽጌ አይተዋወቁም፣ ልብሱን እያለበሳት ነው። የዚህን ያክል ነው ኢትዮጵያዊነት እና መሰግናለን ባይ